ማንም ሌላ ሰው ጉድለታችን ሊሞላልን አይችልም። ገባ እና ከዚህ ቀደም ብዙ ጊዜ ይህንን ነገር አይሆንም ኖ ብዬ መልሻው ሊሆን ይችላል፣ ግን ዛሬ ላይ በጣም አስቤበት አውርጄ አውጥቼ ሁሉን ነገር እኔ እናንተ አንድ ላይ እንድንሆን እፈልጋለሁ። እኔ በጣም አፍቅርሃለሁ፣ ፍቅር። እየቀለድሽብኝ አይደለም፣ ጌታን እየቀለድኩ አይደለም። ያው አፍቅርሃለሁ። በቃ እኔ እኔ ለራሴ የምኖረው ራሴ ነኝ አይደለ። ስለዚህ እስከ መቼ እስከ መቼ ፍላጎቴን ደብቄ ማርያምን አሁን እምትለኝ ከሆነ እሺ የምትለኝ ከሆነ እስካሁን ሀሳብን ካልቀየርክልኝ ነው። ማርያምን አረኒካ። አህ እዩ ሸታ የምር ነው። ማርያምን። አልማል ልትፈልግ እንዴ ምንድነው? ማርያምን እያልሽኮ ነው። አዎ እንዴ፣ አምኚበት ነው የመጣሁት። አይ ማልኩልካ እንዴ። አረ ተነሳን ደስ ይላል፣ ደስ ይላል። ያሰብኩት ተሳብቷል፣ ዝንፎ ተቃንቷል፣ የጎደለው ሞልቷል። ማለት አልነበረብኝም። እሽ ቀስ ብዬ ነበር ማውረት የነበረብኝ፣ ተጣደፍኩኝ። ደስታ ያስለቅሳል እኮ አንዳንድ ጊዜ ደስታ ሲበዛ፣ ከልክ በላይ ስትደሰቱ በቃ ደስታችሁን ማጣጣም ሲያቅታችሁ ወደ ለቅሶ ያመራችኋል ማለት ነው። እኔ እንደዛ ነኝ። ደስታ ደስ ሲለኝ አለቅሳለሁ ማለት ነው። ሲከፋኝም እንደዛው እና አንዳንድ ጊዜ የደስታዎች መገለጫዎች እንባዎች ናቸው እና ዛሬ ያየነውም ይሄን ነው ማለት ነው። አሰላሙ አለይኩም ወራህመቱላ በረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ሰላም። ክርስቲያኑ ገኖች ሁላችሁም ባላችሁበት እየጠበቃችሁ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ ደስ ብሎኛል። መጀመሪያ ላይክ አድርጉ ቤተሰብ። ቪዲዮን ስታዩ ላይክ አድርጉ ቤተሰብ። አልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ የዶላን ምልክት በመጫን ቤተሰብ ሆኑ ማየት ነው። አመሰግናለሁኝ። እንግዲህ ዛሬ በአዲስ ነገር መጥቻለሁ እጅግ ደስ ብሎኛል። የሰው ደስታ የሚያስደስታችሁ ሁሉ እንደምት ደሰቱ ተስፋ አለኝ ማለት ነው። ኮሜንት ሁሉ ራሱ እልልልል የሚል ነበር እና በጣም የፉፉና የፍቅር ጉዳይ ሁላችሁን ማሳስባችሁ እንደነበረ ያስታውቃልና እኔ እጅግ ደስ ብሎኛል። ለዛም ነው ደስታ ያስለቅሳል የምላችሁና ብዙ ሰው ደስ ሲለው ያለቅሳል። ብዙ ሰው ደስ ሲለው የሚናገረው አማርኛ ይጠፋዋል። ፎፎም እንግዲህ ፍቅሩን ስትቀበለው ፍቅር እወድሃለሁ፣ አፈቅርሃለሁ ከአንተ ጋር መሆን እፈልጋለውኝ ሀሳብህን ትቀይር አትቀይር አላውቅም ብላ ስትነግረው እጅግ በጣም ነበር ደስ ያለው። ማየት ነው የሚለው ሁሉ ግራ ገብቶት ነበር እና እጅግ ደስ ይላል። እንደዚህ የተዋደዱ ሰው ሲጣመር ደስ ይላል። እንግዲህ የመጨረሻቸውን አለ ያሳመረላቸው ነው የሚባለው። ያው ብዙ ሰው በጣም በጣም ኮሜንት ላይ በጣም እጅግ ደስ ነው ያለኝ። እንደዚህ ሁሉም ሰው የሰው ደስታ ያስደስተዋሉ ብዬ ራሴን እስከምጠይቅ ድረስ ተቃራኒ ኮሜንት አላየሁም ነበረ። ደስ ይል ነበር በእውነት እንደዚህ የሰው ደስታ ሲያስደስት ደስ ይላል። አይደለም ኮሜንት ስታው እጅግ በጣም ነው ደስ ይለኝ። ፍቅርና ፉፉ እንግዲህ እኔ ደስ ብሎኛል። እንኳን ደስ ያለ ፉፉ ማለት ነው። ፍቅርም እንግዲህ ከዛ ጊዜ ሁሉ ነገር ያ ሁሉ ነገር አልፎ እንደዚህ አንድ ለመሆን እንኳን አበቃችሁ። ፉፉ እንዳለው እንግዲህ ትግስት ግድ ነው። ትግስት መራራ ናት፣ ፍሬዋ ግን ጣፋጭ ናት። ትግስት ላለው ሰው ሁሉም ነገር ያልፋል፣ የማያልፍ ነገር ምንም የለምና። ፉፉም ያን ሁሉ ነገር አልፎ ትግስት አድርጎ እንግዲህ ለዛሬው ለዚህ ለሳቁና ለደስታው ያንን መራራ ጊዜ በትግስት ማለፉ ነው እና እሱም እንዳለው እንግዲህ እጅግ በጣም ደስ ብሎት በቃ ለዛ ነው ወይ እንኳን ሰብር ያደረግኩ እንኳን ትግስት ያደረግኩኝ ብሏል። ፉፉና ፍቅር፣ የፉፉና ፍቅር ደስታ የሚያስደስታችሁ ቤተሰብ ደግሞ እዚህ ቤት እየመጣችሁ ላይክ እያደረጋችሁ ጥሩ ምኞታችሁን ግለጹላቸው ማለት ነው። በእውነት እጅግ በጣም ደስ ብሎኛል። አንድ ላይ ስለሆኑ በቃ ሁለቱም ጥሩ ልጆች ናቸው። ፉፉ ደግሞ እጅግ ስነ ስርዓት ያለው ልጅ ሴት አክባሪ ነው። በእውነት እንደምናያቸው ሚዲያ ላይ እንደምናያቸው ዩቱበሮች አይደሉም። ብዙ በድራማ ያልተዋጠ በድራማ ያልታጀበ ነው ህይወታቸው እና እጅግ በጣም ደስ የሚሉ ልጆች ናቸው። እንኳን ለዚህ ያበቃቸው ወይም ጨረሻቸውን ደግሞ እንግዲህ አላህ ያሳምረው አላሳምረው ነው የሚባለው አይደለም። እና እኔ ደስ ብሎኛል፣ ቤተሰብ ደስ ብሎኛል። እስኪ ማነው ደስ ያለው? አንድ ላይ በመሆናቸው ማለት ነው። ፉፉና ፍቅር፣ እንግዲህ ፉፉና ፍቅር ደግሞ አትጥፉ ማለት ነው። ቢያንስ ቀን በቀን እንኳ መምጣት ባትችሉ፣ አንዱ አንድ ነው ተብሎ አትጥፉ፣ አትጥፉ፣ በእውነት አትጥፉ። ኦዲንስ ይወዳቸዋል። የጨረቃ ፋሚሊዎች እንግዲህ እናንተ ብዙ የሚወዳቸው ኦዲንስ አለ ናት ትጥፉ ቶሎ ቶሎ